እኛ ከምናውቀው በላይ እነሱ ያውቃል። በኔ ስም ከሳውዲ እያላችሁ 500 ሪያል 400 ሪያል 600 ሪያል ምናምን እያላችሁ ገንዘብ የሰበሰባችሁ ሰዎች ያላችሁ እኔ ጋር አንድም የደረሰ ገንዘብ የለም። የሰበሰባችሁም ሰዎች ካላችሁ ለባለቤቱ መልሱ። ወላ ያውቃል። አዎ፣ በካሜራ ማኔ በኩል ብዙ ጊዜ ግፍ ተሰጥቶን ያውቃል። ሌላው እነዚህ አሁን ለምሳሌ ስጦታ ልብስ ሊሆን ይችላል። እንዲሁም ደግሞ አሁን ቲቪ ያልኳችሁንም ስጦታ የሰጡን ሰዎች ህፃን አይደሉም ራሳቸውን ያውቃሉ። ትልልቅ ሰዎች ናቸው። አንዳንድ ጊዜ እንደ ወጣት ማሰብ በራሱ ትልቅ ነገር ነው። እንደተማረ ሰው እናስብ ዓመት ውስጥ ሶስት ወር ደመወዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው፣ ሩታ የሰው ለው ሲናገሩ ማንም ሰው እንድናገብርብኝ፣ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉ ነገር ዋጋ ሲከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ፣ የሰው ልጅ ተምሮ ሰውን ያኮራል፣ የአንቺ ስራ በስድ ነው። ኮራችሁበት፣ ስማችንን ይጠራና ያመሰግነናል ብላችሁ ስትጠብቁ የነበረው ሰውያችሁ ሽምጥጥ አርጎ ካዳችሁ። እሰይ የሚለውን ስሙት። ጉድ ፈላ። ከካዱ አይቀር እንዲህ ነው። ሽምጥጥ ደግሞ እኮ ምን እንዳለ ታውቃላችሁ። እነሱ ለእኛ የላኩት ትልቅ ትልልቆች ናቸው፣ ከኛ የበለጠ ያውቃሉ። ከእናንተ የበለጠ አያውቁም፣ አትሳሳት። ከእናንተ የበለጠ አያውቁም ከእናንተ የበለጠ ቢያውቁ ማለት ነው። ይሄንን እናንተ የምትጠቀሙበትን ፕላትፎርም ኦኬ፣ የአፓርታማ ባለቤት ያደረጋችሁን እነሱ በጎቹ ተጠቅመው ይለወጡበት ነበር። አያውቁም። ስለዚህ ሰውዬው ቢያንስ አትላኩልኝ ለምን አላልክም እንደው አትላኩልኝ ለምን አላልክም? እንደው ካሰማህ ምናልባት አትላኩልኝ በላቸው። ደግሞ እንዴት ተማረ ሰው ትላለህ እንዴ? እነሱ ሲማሩ የኖሩት በግ በጋበግ በጎች ጅል ጅላጅል ጅላንፎ ደመቁ አበጋዝ እያሉ ነው፣ ሲማሩ የኖሩት ሌላ የተማሩት ነገር የለም። ቤተሰብ በጊዜው ትምህርት ቤት ወስዶ አስተምሯቸው ነበር፣ እሱም ፎርማቱ ሆኗል። ሜሞሪያቸውን ሉዝ አድርገዋል። ስለዚህ አልተማሩ ከእናንተ የበለጥ አያውቁም። ስለማያውቁ የሚያደርጉትን ስለማያውቁ እናንተ እናቃለን ካላችሁ የእነሱን ገንዘብ አትንኩባቸው። ወይም ደግሞ በቃ ጥርግ አድርጋችሁ ብሉና እንደ ካድከው ካዷቸው። በቃ እንደሱ ነው የሚሻለው። እነሱ ግን ያውቃሉ አትበለን፣ ልንገረፍ አያውቁም ማነህ አበጋዝ፣ እነሱ ያውቃሉ። ትልልቅ ሰዎች ናቸው። አያውቁ እነሱ የማያውቁ እማማ ናቸው። ያው በርግጥ ትልቅ ሰው ብለሃቸዋል። እማማ ብትላቸው የበለጥ ያምራል። እነሱ እማማ ናቸው። ምንም አይሰራላቸውም። ትዳር አይፈልጉም፣ ቤት አይፈልጉም ብትል ያምርብሃል። ኦኬ አስተካክላትና ማለት ነው። እንደዛ ስትል ነው ጥሩም ይሆናል። የደመቁን በጎች ጥሩልኝ ጥሩልኝ ጥሩልኝ። እናንተ ማለት ነው። ልንገራችሁ በደንብ እንድታደርሱልኝ እጠይቃችኋለሁ ማለት ነው። እነዚህ ሽንት ቤት እያጠቡ ድግስ ለሚደግሱ በጎች ማለት ነው። የደመቁ በጎች ለእነሱ እንድታደርሱልኝ እፈልጋለሁ። አንደኛ ከእድሜ ይሉ እድሜ አልመከራቸው፣ ከስደት ይሉ ስደት አልመከራቸው፣ ከእውቀት ይሉ እውቀት የለም። ዝም ብሎ በቃ እንደ በግ ማለት ነው። ደግሞ አለባበሳቸው ነው ራሱ አይታችሁታል። እንዴት ነው የሚያረጋቸው? እንዴት ነው የሚዘሉት? ግን ምን ሆነው ነው እንደው እያንዳንዳቸው ማለት ነው የበጎቹ ፊታቸው በደንብ ይታያል። ለቤተሰቦቻቸው አድርሱላቸው። ወንድም ካላቸው ማለት ነው ለወንድሞቻቸው አድርሱ። ይህንን ቪዲዮ እየቆረጣችሁ በየአካባቢያችሁ ታውቋቸዋላችሁ በእርግጠኝነት። የወሎ በጎችም አሉ ተብሏል። እነሱንም አድርሱላቸው ለወንድሞቻቸው ማለት ነው። ወንድሞቻቸው ጉዳቸውን ይመልከቱላቸው። እንዴ ቤተሰብ የለም ወይ? ቆይ ምንድን ነው ይሄ ሁሉ? እንደ በቃ እንደ ቀንድ ከብት እንደ ቀንድ ከብት ገንዘብ አውጥታችሁ ስትደግሱ ሳይጀመር ማለት ነው እናንተ ወርቅ እንግዛ ብላችሁ ብር ስታዋጡ እናንተ እኮ በቁማችሁ የሞታችሁ ናችሁ። ስደት እንኳን ያላስተማራችሁ ማለት ነው፣ በጎች የእናንተስ ከፋ። ይሄ እዚህ ጋር ሂጃብ ጠምጥማ በአሸበል ገዳይ በሬኩም መጋላ እንዴት እንደምትሆን ይዋት እንዴ! አያሳፍርም ወይ? እዚህ መስቀላቸውን አንገታቸው ላይ አድርገው ሪኩም መጋላ ሲሉ አንቺ መስቀል አስር ሸው የሚያምርብሽ ቤተ ክርስቲያን መሄድ ነው። ሄጂ ቤተ ክርስቲያን እንዴ ወደ ልባችሁ ተመለሱ። እናንተ ልጆች ግን ምን አጠጥተዋችሁ እንደሆነ አላውቅም። በእርግጥ ሁሉም ኢትዮጵያዊ ብልህ ነው፣ ታታሪ ነው። በሚችለው ይሰራል፣ ቤተሰቡን ይረዳል፣ ራሱን ያሳድጋል። የእናንተ እናንተ ልክ ከኢትዮጵያ እግራችሁ ከኤርፖርት ውልቅ ሲል ማለት ነው። ልባችሁ ሁሉ ውልቅ ብሎ ሄዷል። በቃ እዛው ልባችሁ ልክ ልክ ኢትዮጵያ ኤርፖርት ላይ ውልቅ ነው ያለው ልባችሁ ማለት ነው። ይሄ የሚያስበው ጭንቅላታችሁ ደግሞ ድንዝ ነው ያለው። በቃ ስደት ሲባል ልክ በቃ ፕሌኑን ስታዩት እንደዛ ነው የሆናችሁት። ለዛ ነው እንደዚ የሚያደርጋችሁ። በቃ በሽታውን ያልተናገረ መድኃኒት አይገኝለትም። በሽታችሁን አለመናገራችሁ እንጂ መድኃኒት አይጠፋም ነበር። ስለዚህ የዱባይ በጎችዬ፣ የደመቁ አህዮች ጎበዝ ጭራሽ የወርቁ አልበቃ ብሏችሁ ደግሞ ፊታችሁን አስጥታችሁ እነማማ ሲጀምር ማለት ነው እነማማ ሶስት አራት ወልደው የሚያደርሱ የእናንተ ስከፋ እናንተ። ቆይ ግን እንዲ እፍረት፣ እፍረት የሚባል የለም። እኔ እናንተን አያርገኝ። እናንተም በሆነ እኔ በቃ እኔ እንጃ እኔ የምደበቅበት ራሱ ይጠፋብኛል። የእናንተ ስከፋ እነማማ እናንተ እድሜ እንኳን አይመክራችሁም፣ እድሜ አያስተምራችሁም ወይ? ትምህርት እኮ ትምህርት ሲባል ትምህርት ቤት ሄዶ ወረቀትና እስክሪብቶ ይዞ መማር ብቻ እኮ አይደለም። እድሜ በራሱ የሚያስተምረው ትልቅ የሆነ ትምህርት አለ። ስደት የሚያስተምረው ትልቅ የሆነ ትምህርት አለ። እናንተ ግን ከሁሉም የወጣችሁ ከሁሉም ከሁሉም ውጭ ጥሬ ጎመን